ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዛ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት ትምህርት አማራጮች እያስተማር እንገኛለን ማለት ነው። ቻናላችንም አዲስ ለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን ነዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ በያላችሁበት ቦታ በእያላችሁ ሆናችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጡበት አማራጮች በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች የትምህርት አማራጮች እየሰጠን እንገኛለን ማለት ነው። እንግዲህ በዛሬ ቪዲዮችን አማርኛ በመቤተሰብ ቃላትን ምስረታ የሚል ጅላችሁ መጥቻለሁ። እሱን አንዷ እንዳሳየችኋለሁ። ከኔ ጋር ቆዩ። በመቤተሰብ ቃላትን ምስረታ ስንል ከመስከሞ ባሉት በሰባቱም ድምጾች ቃላትን ምስረታ ማለት ነው። እንግዲህ በመጀመሪያ ከመስከሞ ያሉትን ፊደላቶች እቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንጫቸው ቃላት መሰረት ላችኋለሁ ማለት ነው። ተከታተሉ። መ መ ሙ እንላለን ማለት ነው። እንግዲህ በእነዚህ በሰባቱ ድምጾች ሶስት ሶስት ቃላቶችን መስርተናል ማለት ነው። እሱንም አሳያቸዋለሁ። አሁን ደግሞ ከታች ወደ ላይ አንብላቸዋለሁ ማለት ነው። ሞ ሞ ም እስኪ የተመሰረቱን ቃላቶች ደግሞ እስኪ እናያቸው። አሁን በማን ነው የምናይ? በመወም ደግሞ በመጀመሪያዋ ድምፅ የተመሰረቱን ቃላቶች እናያለን ማለት ነው። እንግዲህ መ ማለት ደግሞ ይችኛው ዋነት ማለት ነው። እንግዲህ በዚህ የተመሰረቱ ቃላቶችም እነዚህኞቹ ናቸው። እነዚህንም አንድ በንድ እናያቸዋለን ማለት ነው። መጣ መጣ ይላል ማለት ነው። እንግዲህ እዚጋ የምታዩት መ የመቤተሰብ የመጀመሪያ ዋነትም ደግሞ እችኛ ዋነት ማለት ነው። መጣ የጠ ቤተሰብ የአራተኛው ናት ማለት ነው። ስለዚህ በአንድ ላይ መጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መሪ መሪ ይላል ማለት ነው። እንግዲህ እዚጋ የምታዩት መ የመቤተሰብ የመጀመሪያው ናት፣ ሪ የረቤተሰብ የሶስተኛው ናት ማለት ነው። ስለዚህ በአንድ ላይ መሪ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መረ ጃ መረጃ ይላል ማለት ነው። እንግዲህ እዚህ ጋር ምታዩት መ የመቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ጃ የጀቤተሰብ የስንተኛዋ ናት? ያ አራተኛዋ ናት ማለት ነው። ስለዚህ በአንድ ላይ መረጃ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ምታያቸው በማን የተመሰረቱት ናቸው? በመ ወይም ደግሞ በመጀመሪያዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ቀጣይ ደግሞ ወደ ሁለተኛዋ ድምጽ ወይም ደግሞ ወደ ሙ እንሄዳለን። እንግዲህ ሙ ማለት ወይም ደግሞ ሁለተኛዋ ድምጽ ማለት ደግሞ ይቺኛዋ ናት ማለት ነው። እንግዲህ በዚች የተመሰረቱ ቃላቶች ደግሞ እነዚህኞቹ ናቸው። ስለዚህ እነዚህንም እናያቸው ማለት ነው። ሙ ዝ ሙ ዝ ይላል ማለት ነው። እንግዲህ ገምተን ሙ የመቤተሰብ የሁለተኛዋ ናት ወይም ደግሞ ይቺኛዋ ናት ማለት ነው። ዝ የዘ ቤተሰብ የስድስተኛው አመት ማለት ነው። ስለዚህ ባንድ ላይ ሙዝ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሙ ከራ ሙከራ ይላል ማለት ነው። እንግዲህ እዚጋ የምታዩት ሙ የመቤተሰብ የሁለተኛው አመት ወይም ደግሞ እችኛው አመት ማለት ነው። ከ የከቤተሰብ የመጀመሪያ አመት፣ ራ የረቤተሰብ የአራተኛው አመት ማለት ነው። ስለዚህ ባንድ ላይ ሙከራ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ሙ ያ ሙያ ይላል ማለት ነው። እንግዲህ እዚህ ገምት ይል ደግሞ ሙ የመ ቤተሰብ የሁለተኛዋ ናት፣ ያ የቤተሰብ የአራተኛዋ ናት ማለት ነው። እንግዲህ ስለዚህ ባንድ ላይ ሙያ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ገምት ታቸው ደግሞ በሙ ወይም ደግሞ በሁለተኛው ድምጽ የተመሰረቱ ናቸው ማለት ነው። እንግዲህ ቀጣይ ደግሞ ወደ ሚ ወይም ደግሞ ወደ ሶስተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ሶስተኛዋ ድምጽ ወይም ደግሞ ሚ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱ ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እንግዲህ እነዚህንም አንድ አንድ እናያቸዋለን ማለት ነው። ሚ ና ሚና ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሚ የመ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ና የነ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሚና የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ ሚስ ቴስት ይላል ማለት ነው እንግዲህ እዚህ ጋር ሚ የመቤተሰብ የሶስተኛዋ ናት ስ የሰቤተሰብ የስድስተኛዋ ናት ት የተቤተሰብ የስድስተኛዋ ናት ማለት ነው እንግዲህ ስለዚህ በአንድ ላይ ሚስት የሚል ቃል መስርተው ልናል ማለት ነው ቀጥዬ ደግሞ ሚ ዲ ያ ሚዲያ ይላል ማለት ነው እንግዲህ እዚጋ ደግሞ ሚ የመቤተሰብ የሶስተኛዋ ናት ዲ ወደ ቤተሰብ የሶስተኛዋ ናት ያ የቤተሰብ የአራተኛዋ ናት ማለት ነው እንግዲህ። ስለዚህ ባንድ ላይ ሚዲያ የሚል ቃል መስርተውልናል ማለት ነው እንግዲህ። እዚህ የተመሰረቱት ደግሞ በማን ነው? በሚ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው እንግዲህ። ቀጣይ ደግሞ ወደ አራተኛዋ ድምጽ ወይም ደግሞ ወደ ማ እንሄዳለን ማለት ነው እንግዲህ። ማ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው እንግዲህ። በዚህ የተመሰረቱ ቃሎች ደግሞ እነዚህኞቹ ናቸው ማለት ነው እንግዲህ። እነዚህንም እስኪ እናያቸው ማ ን ማለት ነው እንግዲህ። እዚህ ጋር ማ የነ ቤተሰብ የአራተኛው ነት ን የነ ቤተሰብ የስድስተኛው ማለት ነው። ስለዚህ በአንድ ላይ ማ ነ የሚል ቃል ልናል ማለት ነው። እሺ ቀጤ ደግሞ ማ ለ ማ ለ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ማ የነ የአራተኛው ለ የነ ቤተሰብ የመጀመሪያው አናት ማለት ነው። ስለዚህ ባንድ ላይ ማለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማለት ማለት ይላል ማለት ነው። እንግዲህ እዚህ ጋር ማ የመቤተሰብ የአራተኛው ናት ማለት ነው። ለ የለቤተሰብ የመጀመሪያው አናት ት፣ የተቤተሰብ የስድስተኛው ናት ማለት ነው። ስለዚህ ባንድ ላይ ማለት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በመ ወይም ደግሞ በአራተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው እንግዲህ በማ እነዚህን የመሰሉ ካየነ ደግሞ ቀጣይ ደግሞ ወደ ቀጣይዋ ወደ ሜ እንሄዳለን ወይም ደግሞ ወደ አምስተኛዋ ድምጽ ማለት እንግዲህ አምስተኛዋ ድምጽ ወይም ደግሞ ሜ ማለት ደግሞ የትኛዋ ናት የትኛዋ ናት ማለት ነው እንግዲህ በዚህ ደግሞ የተመሰረቱ የትኞቹ ናቸው እነዚህኞቹ ናቸው ማለት ነው እንግዲህ እነዚህንም አንድ መን እናያቸዋለን ማለት ነው ሜዳ ሜዳ ይላል ማለት ነው እንግዲህ። ሜ የመቤተሰብ የአምስተኛው አናት ወይም ደግሞ ይችኛው አናት ማለት ነው። ዳ የቤተሰብ የአራተኛው አናት ማለት ነው። ስለዚህ በአንድ ላይ ሜዳ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጤ ደግሞ ሜ ላት ሜ ላት ይላል ማለት ነው እንግዲህ። እዚጋ ደግሞ ሜ የመቤተሰብ የአምስተኛው አናት ወይም ደግሞ ይችኛው አናት ማለት ነው። ላ የለቤተሰብ የአራተኛው አናት ማለት ነው። ሁለት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሜላት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሜሮን ሜሮን ይላል ማለት ነው። እንግዲህ እዚጋ ሜ የነቤተሰብ የአምስተኛዋ ናት፣ ሮ የነቤተሰብ የሰባተኛዋ ናት፣ ን የነቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ባንድ ላይ ሜሮን የሚል ቃል መስርተውልናል ማለት ነው። እንግዲህ እዚጋ የምታያቸው በሚ ወይም ደግሞ በአምስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ም ወይም ደግሞ ወደ ስድስተኛዋ ድምጽ እን ሄዳለን ማለት ነው። ም ወይም ደግሞ የስድስተኛዋ ድምጽ ማለት ደግሞ የችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን። ም ን ምን ይላል ማለት ነው። እንግዲህ እዚህ ጋር ም የመቤተሰብ የስድስተኛዋ ናት፣ ን የመቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ የስድስተኛ ድምጾች ናቸው ማለት ነው። ቀጣይ ደግሞ ምርጫ ምርጫ ይላል ማለት ነው። እንግዲህ ህዝጋ ደግሞ ም የመቤተሰብ የስድስተኛው ናት። ር የረቤተሰብ የስድስተኛው ናት። ጫ የጭ ቤተሰብ የአራተኛው ናት። ስለዚህ በአንድ ላይ ምርጫ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ምግብ ምግብ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ም የመቤተሰብ የስድስተኛዋ ናት፣ ግ የገቤተሰብ የስድስተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ እዚህ ጋር ሁሎችም የስድስተኛ የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በስድስተኛ ድምጽ ወይም ደግሞ በም የተመሰረቱ ደግሞ እነዚህኞቹ ናቸው ማለት ነው። ቀጣይ ደግሞ ወደ መጨረሻው ወይም ደግሞ ወደ ሞ እንሄዳለን ማለት ነው። ሞ ወይም ደግሞ የመጨረሻዋ ድምጽ ደግሞ ይችናት ማለት ነው። እንግዲህ በዚህ የተመሰረቱ ቃላቶች ደግሞ የትኞቹ ናቸው? እነዚህ ናቸው። ስለዚህ እነዚህን የምናያቸው ሞተ ሞተ ይላል ማለት ነው። እንግዲህ እዚህ ጋ ደግሞ ሞ የመቤተሰብ የሰባተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሞተ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ሞ ገስ ሞ ገስ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ተውት ሞ የመቤተሰብ የስንተኛ ሆነት የሰባተኛ ሆነት ማለት ነው። ገ የገቤተሰብ የመጀመሪያ ሆነት፣ ስ የሰቤተሰብ የስድስተኛ ሆነት ማለት ነው። ስለዚህ ሞ ገስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሞ ላ ሞላ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሞ የመቤተሰብ የሰባተኛ ሆነት፣ ላ የለቤተሰብ የአራተኛ ሆነት ማለት ነው። ስለዚህ ባንድ ላይ ሞላ የሚል ቃል መስርቶልናል ማለት ነው። እንግዲህ በሞይም ደግሞ በሰባተኛው ድምጽ የመሰረት ናቸው ቃላቶች ደግሞ እነዚህን ይመስላሉ ማለት ነው። እንግዲህ በዛሬው ቪዲዮአችን በነዚህ ከመስከሙ ባሉት በሰባቱም ድምጾች እነዚህን የመሰሉ ቃላቶች መስርተን ካየና በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።